በመሃል ፒያሳ እየተገነባ የሚገኘው ተአምረኛው የቅንጦት ሞል። ከታላቁ የስምጥ ሸለቆ አዋሳኝ ከፍታ ላይ የምትገኘው የኢትዮጵያ ውቢቷ ዋና ከተማ አዲስ አበባ የሀገሪቷ የንግድና የባህል ማዕከል ናት። አዲስ አበባ የውጭ ሀገር ማህበረሰቦችን ጨምሮ በርካታ አፍሪካውያን እና መላው ኢትዮጵያውያንን ማለት ይቻላል ሰብስባ በእኩልነት እያኖረች ትንሿ ኢትዮጵያ ናት። ምን ይህ ብቻ! መዲናችን አዲስ አበባ የአፍሪካ መዲና ብሎም የዓለም አቀፍ ዲፕሎማቶች መቀመጫ በመሆንም ታገለግላለች። ሆኖም ግን እስከ ቅርብ ዓመታት ድረስ መዲናችን አዲስ አበባ እንደ ዓለም አቀፍ ዲፕሎማቶች ሲሆንና ስሟን እንደሚመጥናት ብዙም የተለያዩ መሰረት ልማቶችና ደረጃቸውን የጠበቁ የእንግዳ ማረፊያዎች፣ ሆቴሎች፣ መናፈሻዎች እንንሳም አልነበራትም። ነገር ግን ከቅርብ ጊዜ ወዲህ መዲናችን አዲስ አበባ በሁሉም ዘርፎች አስደናቂ ለውጦችን እያስመዘገበች ትገኛለች። አሁን ላይ ግን ከመቼውም ጊዜ በበለጠ ሁኔታ የኢትዮጵያውያን የጋራ ቤት የአፍሪካውያን መናገሻናቸው አዲስ አበባችን ለማዘመንና የዓለማችን ምርጥ ጽዱ ከተማ ለማድረግ የተለያዩ ከተማን የማስዋብ ስራ በስፋት እየተራ በዚህም መዲናችን አዲስ አበባ የተለያዩ አስደማሚ ገጽታዎች ያሏት ውብ ከተማ ሆና ዛሬ ላይ ሕዝቦቿ የሚኮሩባትና የተለያዩ ዓለም አቀፍ ቱሪስቶች ተጨማሪ መዳረሻ የሚያደርጓት ፍንትው ያለች ውብ ከተማ ሆናለች። በመሆኑም ታዲያ በዛሬው መሰናዳችን ውብር እናንተ ውድ ተከታታዮች የምናደሰው በመሀል ፒያሳ በድብቅ ስራው የተፋጠ የሚገኘው የከተማችን አስደማሚና ተአምረኛው የረብጣ ቢሊዮኖች ቅንጡ ግዙፍ ነጋር ፕሮጀክትን የምናርሳችሁ ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ቤተሰቦች እስከ ፕሮግራማችን ፍፃሜ አብራችሁን ቆያል። በቅድሚያ ለቻናችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅት ትኩስ መረጃዎች እንዲደርሶት ቻናላችን ሰብስክራይብ፣ ቪዲዮን ላይክ ማድረግ ቤተሰቡ ይመራችላል። ወደ መረጃ ይህ ግንባታው በዝምታ እየተፋጠነ የሚገኘው የፒያሳ ግዙፍ ሜጋ ፕሮጀክት ረብጣ ቢሊዮን ብሮች በጀት የተበጀተለት ሲሆን ፕሮጀክቱ ፒያሳ አካባቢን ብሎም ደግሞ አዲስ አበባን የሚቀይር ተአምረኛ ግዙፍ ፕሮጀክት መሆኑም ተነግሮለታል። ፒያሳ አድዋ ሙዚየም ፊት ለፊት እየተገነባ የሚገኘው ይህ ቅንጡ ፕሮጀክት በአይነቱና በግዝፈቱ የተለየ ምናልባትም ከምስራቅ አፍሪካ የመጀመሪያ ይሆናል ተብሎ የሚጠበቅ እጅግ ግዙፍና ቅንጡ የገበያ ማዕከል ነው። የገበያ ማዕከሉ አናዳ ማንሽን ላግዠሪ ሞል የሚል ስያሜም ተሰጥቶታል። ይህ አናዳ ማንሰን ቅንጡ ሞል በአዲስ አባ ታሪካዊ መሀል ከተማ በአካባቢ እየተገነባ የሚገኝ ግዙፍ የገበያ ማዕከል ሲሆን አሁን ላይም የግንባታ ሂደቱ የምትመለከቱት ደረጃ ላይ ደርሷል። በግምት 17644 ካሪ ሜትር የሚሸፍነው የገበያ ማዕከሉ በአሰራሩና በይዘቱ እጅግ የተለየ መሆኑም ተነግሮለታል። የህንፃ ዲዛይኑ እንደምትመለከቱት እጅግ የተዋበና ማራኪ ሲሆን በውስጡ በርካታ እጅግ ዘመናዊ ቴክኖሎጂ እንደሚኖሩት መረጃዎች ያመለክታሉ። የገበያ ማዕከሉ እስካሁን በሀገራችን ከተሰሩ ግዙፍ የገበያ ማዕከላት በአሰራሩም ሆነ በግዝፈቱ እጅግ የተለየ ቅንጡ ሞል ነው። በተጨማሪም ይህ የቅንጦት ሞል ስፋቱ በአቅራቢያው ካለው የአድዋ ሙዚየም ጋራ የተጣጣመ ሲሆን፣ ይህም የተቀናጀ የከተማ አካባቢን ይፈጥራል። የቅንጦት ሞሉ ፕሮጀክት በቅርብ ጊዜ ውስጥ ለማጠናቀቅ በስፋት እየተሰራ ሲሆን የቅንጦት ገበያ ማዕከሉ ፕሮጀክት ተገንብቶ ሲጠናቀቅ ለበርካቶች የስራ ድልን የሚከፍት ብሎም ደግሞ ለአካባቢው ከአድዋ ሙዚየም ጋር ተደምሮ አዲስ ገጽታን የሚያላብስ ይሆናል። ብሎም ደግሞ ይህ የቅንጦት የገበያ ማዕከሉ አዳዲስ ቴክኖሎጂዎችን ለሀገራችን የሚያስታውቅና ለከተማችን ትልቅ ድምቀት እንደሚሆንም ይጠበቃል። አስደማሚ የቅንጦት ገበያ ማዕከል በውስጡ የኮከብ ደረጃ ያለው ቅንጡ ሆቴል፣ የህፃናት መጫወቻ፣ ጂምናዚየም፣ ደረጃውን የጠበቀ ሲኒማ ቤት፣ ፋውንቴኖች፣ በርካታ እጅግ ዘመናዊ ማዕከላትን በውስጡ እንደያዘም ይነገርለታል። እንደሚታወቀው በአካባቢው የሚገኘው አድዋ 00 ኪሎ ሜትር ሙዚየም ፕሮጀክት በ4.6 ቢሊዮን ብር ወጪ 3.3 ሄክታር መሬት ላይ አርፎ በአዲስ አበባ ከተማ አስተዳደር ባለቤትነት የተገነባ ሲሆን ይህ ፕሮጀክት በቻይና ኮንስትራክሽን ጂያንግሱ በ2012 መስከረም ወር ላይ ተጀምሮ ተጠናቆ አገልግሎት መጀመሩም ይታወቃል። ይህ ግዙፍ ፕሮጀክት አድዋን እራሱ እንዲያሳይ ሆኖ የተሰራ ሲሆን በውስጡም የተለያዩ የአድዋን ታሪክ የሚዘክሩ የተለያዩ ክመቶችን ለማሳየት በሚያስችል መልኩ ዙሪያውን በጋሻ ዲዛይን በአስደናቂ ሁኔታ ተገንብቷል። ሙዚየሙ የንጉሰ ነገስታት መታሰቢያ ሀውልትና የአድዋ ጦርነት ከፊት ሆነው የሚመሩ አስራ ሁለት ታላላቅ ጄኔራሎችን የሚዘክር ትልቅ ቦታን ይዟል። በተጨማሪም በዚያን ጊዜ የነበረውን የሴቶችን ተሳትፎ ከስንቅ ማቀበል ጀምሮ የጀግኖች አኩሪ ታሪክን የሚያሳይ ማዕከልም አለው። ሙዚየሙ ከሙዚየምነት በተጨማሪ የተለያዩ አገልግሎት መስጠት የሚያስችሉ ማዕከላትን የያዘ ሲሆን ፕሮጀክቱ አዲስ አበባ ለኢትዮጵያ ያዘጋጀችው ትልቅ ስጦታም ሆኗል። ሙዚየም፣ ቤተ መጻሕፍት፣ የአርበኞች ፎቶ ቤተ መዛግብት፣ በተለያዩ ቅርጻቅርሶች የተሰሩ የአድዋን ታሪኮችን ጨምሮ የሀገራችን ኢትዮጵያ መልካም ምድር የሚያሳዩ ቦታዎች፣ እንዲሁም ደግሞ ሁለት ትልልቅ ሲኒማ ቤቶችን የያዘ ለወጣቶች የሚሆን ጂምናዚየም፣ የስፖርት ቤቶች፣ ደረጃውን የጠበቀ አንፊቲያትር ቤት ሙዚቃ ፋፋቴዎች እንዲሁም ደግሞ የተለያዩ አዳራሾች ትልልቅ ካፕቴላዎች ከአንድ ሺህ በላይ የሚሆኑ መኪኖችን በአንድ ጊዜ ማቆም የሚያስር ቦታን ጨምሮ የተለያዩ ማዕከላትን የያዘ መሆኑ ይታወቃል። ሳዲያም ምን ይሄ ብቻ፣ ፕሮጀክቱ የባስና የታክሲዎች ተርሚናል እንዲሁም ደግሞ አድዋ በደማቁ የሚከበርበት ማዕከልን በውስጡ ይዟል። በዚህ ታሪካዊና እጅግ ግዙፍ ዘመናዊ ሕንፃ ግንባታ ላይ ልክ እንደ አድዋ አንድነት የተለያዩ አካላት በሕንፃው ግንባታ ላይ የተሳተፉ ሲሆን እነዚህም የታሪክ ባለሙያዎች፣ የአርበኞች ጀግኖች ማህበር በተጨማሪ የተለያዩ የህንፃ ባለሙያዎች ተሳትፎበታል። አጠቃላይም ታሪኩን በግንባታው ላይ እውን ለማድረግ የተቻለ ሆኖ ተደርጎ እነሆ ዛሬ ላይ እንደምትመለከቱት የሀገራችን ትልቅ መኩሪያ ሆነዋል። ዛሬ ላይም ይህ ታሪካዊ ቦታ ለሀገራችን በቱሪዝም ዘርፍ ከፍተኛ ገቢን እያስገኘ የሚገኝ ብሎም ደግሞ ኢትዮጵያን ባለመስብ እያስታወቃት የሚገኝ ትልቅ ሀብታችን ነው። በመሆኑም ይህ ሀገራችን ብሎም የምስራቅ አፍሪካ ግዙፍ የገበያ ማዕከልም ተገንብቶ ሲጠናቀቅ ልክ እንዳደዋ ሙዚየም ለአካባቢው ትልቅ ድምቀት የሚሆን ብሎም ደግሞ ለአዲስ አበባ ገጽታ ትልቅ ፋይዳ የሚኖረውም ነው። በተመሳሳይ ፕሮጀክት በዚህ አካባቢ አራዳ ክፍለ ከተማ ፒያሳ በበኋላ ሀብት ሼህ ሁሴን ያላም ቡዲ በብዙ ቢሊየን ብሮች ውጪ ቅንጡ የምኖር አፓርትመንትን ጨምሮ የተለያዩ ማዕከላት የያዘ አዲስ ፕሮጀክት መጀመሩን ይታወቃል። ይህ በሚድሮክ የሚገነባ ፕሮጀክት በ250 ሺህ በላይ ስኩዌር ሜትር ላይ የሚያርፍ ሲሆን የገበያ ማዕከል፣ ግዙፍ ሆቴል እና 1300 የሚጠጉ አፓርትመንቶች እና ዘመናዊ ቪላዎች የተካተተበትና የተለያዩ አጃቢ የሚያስብሉ መናፈሻዎች እንዲሁም ደግሞ ሆቴሎችን እንደሚያካትት ተነግሯል። ይህ በተለይም ለፒያሳ እንዲሁም ደግሞ ለመዲናችን አዲስ አበባ ተጨማሪ ውበት የሚሰጠው የከተማ ውስጥ ከተማ ግዙፍ ፕሮጀክት በቅርብ ጊዜ ግንባታው እንደሚጠናቀቅም ተነግሯል። ይህ የፒያሳ ግዙፍ የከተማ ፕሮጀክት ሙሉ በሙሉ ከባለሙያዎች ጀምሮ ከብረት እስከ ሴራሚክ፣ አሉሚኒየም እና ሌሎች ለግንባታ የሚያስፈልጉ ቁሳቁሶች በሙሉ በሀገራችን በሚመረቱ ምርቶች የሚሰራ እጅግ የከተማ ውስጥ ከተማ ሲሆን ይህ እኛ ኢትዮጵያውያን ያለማንም እርዳታ ምንም ነገር መስራት እንደሚችል ማሳያ መሆኑን ተነግሮለታል። በዚህ ግንባታ ሂደት ውስጥ የሚያልፉ መሀንዲሶች በሙሉ በዚህ ሙያ በቂ ልምድ ያላቸው ጠንካራ ሰራተኞች እንደሆኑም ይታመናል። ቤቶቹም ከተገነቡ በኋላ በኪራይና በሽያጭ ለገዢዎች ሊተላለፉ ይችላሉ። ለንግድ ለቢሮና መሰል አገልግሎቶች የሚውሉ ሕንፃዎች እንዲሁም ደግሞ ህዝባዊ ሁነቶች የሚከናወኑባቸው ስፍራዎች፣ የመዝናኛ ማዕከላት፣ የስብሰባ አዳራሾች በዚህ ቦታ ይካተታል ተብሎ ይጠበቃል። ይህ ግዙፍ ፕሮጀክት በኢትዮጵያ ሊታይ የሚያጓጓ ትልቅ ፕሮጀክት መሆኑን ተነግሮለታል። በመሆኑ ታዲያ ይህ ግዙፍ ሜጋ ፕሮጀክት ተገንብቶ ሲጠናቀቅ ለበርካቶች የስራ እድልን የሚፈጥር እንዲሁም ደግሞ የቤት መኖሪያ ችግርን የሚቀርፍ በከተማችን ተጨማሪ የመዝናኛ ማዕከላትን የሚሰጥ ግዙፍ ሜጋ ፕሮጀክት ነው። መዲናችን አዲስ አበባን ለማዘመን ከቅርብ ዓመታት ወዲህ የማይታመኑ የተለያዩ አስደማሚ ጉድ የሚያስብሉ ስራዎች ተሰርተዋል። በዚህም አዲስ አበባ ለነዋሪዎቿ ለሀገርና ለዓለም አይን ማረፊያ ለማድረግ ብዙ ስራዎች ተከናውነዋል፣ እንዲሁም ደግሞ እየተከናወኑም ይገኛሉ። በዚህም ከጥቂት ዓመታት በኋላ አዲስ አበባን በአዲስ ገጽታ በፍሳሽ መዝረረግ፣ በቆሻሻ ክምችት፣ በመጥፎ ሽታዎች፣ በወንዞች ዋብክለት ነዋሪዎቿና ሀገር እያወቋት የነበረችው ከተማ አሁን ላይ ሌላ እይታ፣ ሌላ መገለጫ ላይ ትገኛለች። አሁን በተለይ ማታ ላይ መዲናችን አዲስ አበባ የአደባባይ መንገዶቿ፣ የምሽት ላይ መብራቶቿ የከተማዋን ስም የሚመጥ መሆኑ ተሰርተው አዲስ አበባን በተለይ ማታ ላይ ዱባ ያስመስለዋታል። ለዚህም ማሳያ ቅርብ ጊዜ የተሰሩ የአዲስ አበባ አካባቢዎች ቸርችል ጎዳና፣ ሜክሲኮ፣ መገናኛ ቦሌ ሌሎች አካባቢዎችንም መጠቃቀስ እንችላለን። እኚህ ማራኪ ስፍራዎች በተለይ ማታ ላይ ለመዲናችን አዲስ አበባ ሌላ ገጽታን የሚያጎናጽፉና ኢትዮጵያ ውስጥ መሆናችንን ራሱ የሚያጠራጥሩ ናቸው። እኚህ ፕሮጀክቶችም የከተማችንን ገጽታ በመቀየር የአፍሪካ መዲናነቷን የሚያስመሰግሩ ከመሆናቸውም በላይ ለከተማዋ ነዋሪዎች ተጨማሪ አዲስ የመዝናኛ አማራጮች በመሆንም እያገለገሉ ይገኛሉ። በመንግስት እና በአንዳንድ ቅን ባለሀብቶች እየተሰራ ያለው ከተማዋን የማስዋብ ስራ ለቀጣይ ትውልድ እንዲተላለፍ አሁንም ኢትዮጵያዊ ወንድማማችነትን ማጠናከር የሁሉም ዜጋ ኃላፊነት ነው። እያን አበቃን፣ የተከበራችሁ የሁሉ ዴሊ ቤተሰቦቻችን እንግዲህ እነዚህ ግዙፍ ፕሮጀክቶች መዲናችን አዲስ አበባን ከማስዋባቸውም በላይ በማህበራዊ በኢኮኖሚያዊ ትልቅ ፋይዳ የሚኖራቸውና ለበርካታ ስራ አጦች የተለያየ ስራ እድልን የሚፈጥሩ እንዲሁም መዲናችን አዲስ አበባን እንደ ስሟ ውብ በማድረግ ከዓለም ምርጥ ከተሞች ተርታ የሚያሰልፏት እንደሚሆኑም አንጠራጠርም። ባደረሳችሁ መረጃ እንደተረስታችሁበት እና በተለይም ስለዚህ በፒያሳ እየተገነባ የሚገኘው ተአምረኛው የቅንጦት ሞል በቂ መረጃ እንዳገኛችሁ እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ፣ የሚያዝናኙና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያስናቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫንዎን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።